ሰላም ሰላም እንዴት ናችሁ? ደም ፕሮፐርቲ ቤተሰቦች በዚህ ሳምንት ከአዲስ አበባ ውስጥ የተወጣጡ ለሽያጭ የቀረቡት 22 ቤቶችን ነው እየላችሁ የቀረብኩት። በየቀኑ እንግዲህ አዳዲስ መረጃ ነው የምንለቅላችሁ። ዛሬ ደግሞ እንግዲህ የተለያዩ ቤቶችን በአዲስ አበባ ውስጥ ተወጣጥቶ ለሽያጭ የቀረቡት ነው እየላችሁ የቀረብኩት። የሆም ፕሮፐርቲ ቤተሰብ ያሉ ናቸው። ሰብስክራይብ በማድረግ መቀላቀል ትችላላችሁ ማለት ነው። የደወል ምልክቱን በመጫን በየቀኑ እንዲደርሳችሁ ማድረግ ትችላላችሁ ማለት ነው። በመጀመሪያ ደረጃ ይዤላችሁ የቀረብኩት አያት ኮምፓውንድ ውስጥ የሚገኝ ጂ ፕላስ ዋን አምስት መቶ ካሬ ላይ የተሰራ እጅግ ዘመናዊ ተደርገው የተሰራ ቆንጆ ቤት ነው ይዤላችሁ የቀረብኩት። እዚህ ጋር እንደምትመለከቱት ግቢ አራት መኪና አምስት መኪና ማቆም በጣም ሰፊ ግቢ አለ። የራሱ ግሪን የሆነ ግሪን ኤሪያ አለ ማለት ነው። አያት ኮምፓውንድ ውስጥ ይገኛል። እጅግ ዘመናዊ ተደርጎ የተሰራ ቤት ነው። ለአስፋልት እጅግ በጣም ቅርብ ነው። ከአስፋልት ግልባጭ ነው። ኮምፓውንድ ውስጥ ይገኛል ማለት ነው። እንግዲህ ይሄ ቤት እጅግ የሚገርም ቤት ነው። በዋጋውም እንግዲህ በማይታሰብ ዋጋ ነው ለሽያጭ የቀረበ። ሳሎኑም በጣም ሰፊ የሆነ ሳሎን አለ። ላይቲንግ ሲስተም አገጣጠማቸው በጣም በሚገርም ሁኔታ የተሰራ ቤት ነው። እዚህ ጋር የምትመለከቱት እንግዲህ ሳሎኑ ነው። ሳሎኑ በጣም ሰፊ ነው። የራሱ ኦፕን ክችን አለው። ቤቱ በሚገርም ሁኔታ የተሰራ ቤት ነው። እንግዲህ ሰርቪሱም ጂፕላስ ዋን ነው። ሰርቪሱ ላይ ራሱ ቢያንስ ቢያንስ ወደ ስድስት መኝታ ቤቶች አሉ ማለት ነው። ሁለት ክችን አለው ሳርቪስ ላይ ራሱ አጠቃላይ ወደ ሶስት ክችን አለው ማለት ነው። ካውፕን ክችን ጋር ቤቱ በቂ ብርሃን ያገኛል ማብራት ባይኖር ራሱ እንግዲህ በጣም ቆንጆ ቤት ነው። እዚህ ጋር የምትመለከቱት ሳርቪሱን ነው እንግዲህ ሳርቪሱ በጣም ሰፊ ኮሊደር አለው ማለት ነው። በሚገርም ሁኔታ የተሰራ ቤት ነው። የዚህ ቤት ዋጋ በጣም ቅናሽ ተብለው የምታሰብ ቤት ነው፣ አያት ኮምፓውንድ ውስጥ። እዚህ ጋር የምትመለከቱት እንግዲህ ባህላዊ ክችን ነው። ሞደርን ክችንም አለው ማለት ነው። ሁለተኛ ኪችኑ ማለት ነው፣ ሰርቪስ ላይ። እዚህ ጋር የምትመለከቱት ዋና ቤቱ ላይ የእንግዳ ማረፊያ ማሆን ይችላል ማለት ነው። እንግዲህ ያው እዚህ ጋር የምትመለከቱት ደረጃ መወጣጫ ነው። በጣም በአሪፍ ሁኔታ የተሰራ ነው። በጣም ሰፊ ነው። ኮሊደሩም በጣም ሰፋፊ ናቸው። መኝታ ቤቶቹም ሰፋፊ ናቸው። እዚህ ጋር የምናገኘው ማስተር ቤድሩሙን እናገኛለን ማለት ነው። የራሱ ቁምሳጥንና የራሱ መታጠቢያ ቤት አለው ማለት ነው። ከውስጡ ላይ እጅግ ዘመናዊ ተደርጎ እየተሰራ ቤት ነው ማለት እንችላለን። ይሄ ማልበሻ ክፍሉ ነው። ማልበሻ ክፍል እንግዲህ ይሄንን ይመስላል። እዚህ ጋር የምትመለከቱት ወደ መታጠባ ቤቱ እየገባን ነው። መታጠባ ቤቱን እዚህ ጋር እናገኛለን። በጣም ቆንጆ ቤት ነው። እንግዲህ አያት ኮምፓውንድ ውስጥ ይገኛል ብያችኋለሁ። የዚህ ቤቱ ዋጋ እንግዲህ በጣም ቅናሽ ተብሎ የሚታሰብ ቤት ነው። ሁለተኛ መኝታ ቤት እንግዲህ የልጆች መኝታ ቤቶች ናቸው። የልጆች መኝታ ቤቶችም በጣም የሚያማምሩት ክፍሎች ናቸው። በአጠቃላይ እንግዲህ ወደ ስድስት መኝታ ቤቶች አሉ ማለት ነው። ዋና ቤቱ ላይ የልጆች መኝታ ቤት፣ እንግዳ መኝታ ቤቶች እዚህ ላይ ይገኛል። ሰርቪሱ ላይም እንግዲህ በተቃራኒ ደግሞ ወደ ስድስት መኝታ ቤቶች አሉ ማለት ነው። መታጠባ ቤታቸውም እንግዲህ በጣም ሚያማምር ጃኩሲ እና ቦይለር ሁሉ ነገር የተገጠመላቸው ነው። እዚህ ጋር የምትመለከቱት እንግዲህ የሚያምር ክፍል የራሱ ቁም ሳጥን ያላቸው ናቸው። የዚህ ቤት ዋጋ እንግዲህ 75 ሚሊዮን ብር ይጠራል። ወሳኝ ከዚህ ጋር ቀርቦ መደራደር ይችላል ማለት ነው። ወደ ሳርብሱ እየወጣ ነው እንግዲህ ሳርብሱ ላይ እንዳልኳችሁ መጀመሪያ የምንመለከተው እንግዲህ አንደኛ መኝታ ቤት ነው። እዚህ ጋር የምትመለከቱት ጂም ቤት መሆን ይችላል እንደ መኝታ ቤትን መጠቀም ይችላል ማለት ነው። በጣም ሰፋፊ ናቸው እንግዲህ ኮሊደራቸውን በጣም ሰፋፊ ነው። ሁለተኛ የሰርቪሱ መኝታ ቤቱ ነው የኮመን መታጠቢያ ቤቱ ነው። የሰርቪሱ አንደኛ ፍሎሩ ማለት ነው። ሶስተኛ መኝታ ቤት እናገኛለን ማለት ነው። የሰርቪሱ ከላይ እንግዲህ እንደ ትራዝ ነገር አለ። የልብስ መስጫ ተደርጎ የተሰራለት ነው። እዚህ ጋር የምትመለከቱት እንግዲህ ለልብስ መስጫ ታስቦ የተሰራለት ነው። ሞደርን ክችን እናገኛለን ማለት ነው። ግራውንዱ ላይ የሰርቪሱ ግራውንድ ላይ ማለት ነው አምስተኛ መኝታ ቤት የሰርቪሱ ግራውንድ ላይ እናገኛለን። የእንግዳ ማረፊያም ሊሆን ይችላል። በሁለተኛ ደረጃ ይዤላችሁ የቀረብኩት ሳምንት ሲኤምሲ አካባቢ የሚገኝ ሳር ሊስቴት አካባቢ የሚገኝ ጂ ፕላስ ቱ እጅግ ዘመናዊ ተደርገው የተሰራ ሁለት መቶ አምሳ ካሪ ላይ የተሰራ በይዞታ ሶስት መቶ ካሪ ነው። ግቢው በጣም ሰፊ ነው። እንግዲህ ሲኤምሲ አካባቢ የሚገኝ እጅግ ቆንጆ የሆነ ቤት ነው። ሳሎኑ እንግዲህ ይህንን ይመስላል። በጣም ሰፊ ቤት ነው። ኳላ ሰርቢስም አለው ማለት ነው። እንግዲህ ይህ ቤት በጣም ዘመናዊ ተደርገው የተሰራ ቆንጆ ቤት ነው። የዚህ ቤት ዋጋ እንግዲህ 65 ሚሊዮን እየተጠራ ነው። ወሳኝ ገዢ ካለ ቀርቦ መነጋገር ይችላል ማለት ነው። ለአስፋልት እጅግ በጣም ቅርብ ነው። ፀሐይ ሪሊስቴት ጀርባ ላይ ይገኛል ማለት ነው። ይሄ ቤት እንግዲህ ወደ ስምንት መኝታ ቤቶች አሉ። ዋና ቤቱ ላይ ሰርቪሱ ላይ እንግዲህ ለሰራተኛ ክፍልና ለእንግዳ ማረፊያ አድርጎ የተዘጋጀ ሁለት መኝታ ቤቶች አሉት ማለት ነው። ይሄ ቤት እንግዲህ በጣም ቅናሽ ተብለው የምታሰብ ቤት ነው። ሲኤምሲ ላይ ይገኛል ማለት ነው። ይህን ቤት መግዛት የምትፈልጉ ካላችሁ እንግዲህ ስልክ ቁጥሬን መጨረሻ ላይ የማስቀምጥላችሁ ይሆናል። ደውላችሁ መርጣችሁ እንግዲህ ደውላችሁ ልታናገሩን ትችላላችሁ ማለት ነው። በሶስተኛ ደረጃ ይዤላችሁ የቀረብኩት ሳሚት ሰባ ሁለት አካባቢ የሚገኝ ጂ ፕላስ ስሪ እጅግ ዘመናዊ ተደርጎ የተሰራ ቆንጆ ቤት ነው ይዤላችሁ የቀረብኩት። ሰፈሩ እጅግ የለማ ሰፈር ነው፣ ኮምፓውንድ ውስጥ ይገኛል። ሳሚት ሰባ ሁለት አካባቢ ይገኛል ማለት ነው። ይሄ ቤት እንግዲህ ግቢ ሁለት መኪና ማቆም የሚችል ግቢ አለው። በአጠቃላይ ወደ ስድስት መኝታ ቤቶች አለው ማለት ነው። ሳሚት ሰባ ሁለት አካባቢ ይገኛል። ሰባ ሁለት ካሬ ላይ የተሰራ ቆንጆ ቤት ነው። ሰባ ሁለት ካሬ የራሱ አይመስልም ቤቱ አሰራሩ እንግዲህ እዚህ ጋር እንደምትመለከቱት ከቤዝመንቱ ከግራውንዱ ላይ መታጠቢያ ቤትና ክሎዝድ ክችን አለው። አንደኛ ፍሎር ላይ የምናገኘው ደግሞ እንግዲህ ይሄ ሳሎን እናገኛለን ማለት ነው። ይሄኛው እዚህ ጋር እንደምትመለከቱት ክሎዝድ ክችኑን እናገኛለን ማለት ነው። ወደ አንደኛ ፍሎር ስንወጣ ቆንጆ ሳሎን፣ ሰፊ ሳሎን እናገኛለን ማለት ነው። በአጠቃላይ ወደ ስድስት መኝታ ቤቶች አሉት ማለት ነው። መታጠቢያ ቤትም እንግዲህ ሳሎኑ መታጠቢያ ቤት እዚህ ጋር እናገኛለን። በጣም ሰፋፊ ናቸው። ይህ እዚህ ጋር የምትመለከቱት ሳሎኑ ነው። ሳሎኑ ይሄንን ይመስላል። በጣም ሰፊ ሳሎን አለው ማለት ነው። የራሱ ኦፕን ክችንም አለው ማለት ነው ሳሎኑ። በጣም የሚያምር ቤት ነው። እንግዲህ የዚህ ቤት ዋጋ በጣም ርካሽ ተብለው የምታሰብ ቤት ነው። ማስተር ቤድሩሙ ሁለተኛ ፍሎር ላይ የምናገኝ ይሆናል። እንግዲህ በተጨማሪም ደግሞ አራት መኝታ ቤቶች እናገኛለን ማለት ነው። ከዛ በላይ የዚህ ቤት ዋጋ እንግዲህ 22 ሚሊዮን ብር ይጠራል። ወሳኝ የዚህ ጋር ላይ ቀርቦ መነጋገር ይችላል ማለት ነው። እዚህ ጋር የምትመለከቱት እንግዲህ አንደኛው መኝታ ቤት ነው። ማስተር ቤድሩሙ ጎን ላይ ይገኛል ማለት ነው። ለልጆች መኝታ ቤትም ይሆናል። የራሱ ቁምሳጥን አለው ማለት ነው። ይሄ ቤት የራሱ በረንዳም አላቸው። እንግዲህ ውስጡ ላይ የራሱ ማልበሻ ክፍል አሉ። የራሱ ማጣጠቢያ ቤት አለ፣ ማስተር ቤድሩሙ። ይሄ ቤት እንግዲህ በጣም በአርፊ ዋጋ የሚሸጥ ቤት ነው። ሳሚት ሰባ ሁለት አካባቢ ነው የሚገኘው። የራሱ ትራዝም አለው ከላይ እንግዲህ የላውንደሪ ቦታ። ሁሉም መታጠቢያ ቤቶች የራሱ ቦይለር አላቸው ማለት ነው። እዚህ ጋር እንግዲህ ሶስተኛ ፍሎር ላይ ነው የምንገኘው። ሶስት መኝታ ቤት እናገኛለን፣ ሶስተኛ ፍሎር ላይ ማለት ነው። ይህንን ቤት መግዛት የምትፈልጉም ካላችሁ እንግዲህ ስልክ ቁጥራችን መጨረሻ ላይ የምናስቀምጥላችሁ ይሆናል። አራተኛ ደረጃ እይላቸው የቀረብኩት ሳሚት ፍርድ ቤት አካባቢ የሚገኝ ጂ ፕላስ ቱ ከላይ ትራዝ የራሱ ትራዝ ያለው ቤት ነው እላቸው የቀረብኩት። እዚህ ጋር እንደምትመለከቱት ግቢ ሁለት መኪና ማቆም የሚችል ግቢ ያለው ከግራውንዱ ላይ ሰፊ ሳሎን አለ። እንግዲህ የራሱ ኦፕን ኪችንም አለ ማለት ነው። ክሎዝ ኪችኑ ግራውንድ ላይ እናገኛለን ማለት ነው። በጣም የሚያምር ቤት እጅግ ዘመናዊ ተደርገው የተሰራ ቆንጆ ቤት እናገኛለን ማለት ነው። ሳሚት ፍርድ ቤት አካባቢ የሚገኝ ነው። ሰፈሩ እጅግ የለማ ሰፈር ነው። የዚህ ቤት ዋጋ እንግዲህ በጣም በአሪፍ ዋጋ እየተሸጠ ነው። እንግዲህ 220 ካሬ ላይ የተሰራ ቆንጆ ቤት ነው። ከአስፋልት ግልባጭ ነው። ሰፈሩ እጅግ የለማ ሰፈር ነው። ኮምፓውንድ ውስጥ ይገኛል ማለት ነው። የዚህ ቤት ዋጋ 65 ሚሊዮን ብር እየተጠራ ነው። እንግዲህ ወሳኝ ገዥ ካለ ቀርቦ መደራደር ይችላል ማለት ነው። በአምስተኛ ደረጃ እየላችሁ የቀረብኩት አያት ኮምባውንድ ውስጥ የሚገኝ ጂ ፕላስ ዋን እጅግ ዘመናዊ ተደርጎ ተሰራ ቆንጆ ቤት ነው። እያላችሁ የቀረብኩት ጂ ፕላስ ዋን ከላይ ተራዝ አለው ማለት ነው። ይሄ ቤት እንግዲህ በባንክም ይሸጣል፣ በካሽም ይሸጣል። የባንክ ዳ አስር ሚሊዮን አለበት ካሽ ሀያ ሚሊዮን ይባላል ማለት ነው። የባንኩን ወደ ራሳችሁ አዘውራችሁ ካሽም ከፍላችሁ መውሰድ ትችላላችሁ ማለት ነው። ካሽም ካላችሁ ደግሞ የባንኩን ዘግታችሁ ሙሉ ለሙሉ መግዛት ትችላላችሁ ማለት ነው። አያት ኮምፓውንድ ውስጥ ይገኛል ማለት ነው። ይሄ ቤት እጅግ ዘመናዊ ተደርገው የተሰራ ቆንጆ ቤት ነው። አያት ጊፍት ሪሊስቴት አካባቢ ይገኛል። በስድስተኛ ደረጃ እየላችሁ የቀረብኩት ሳምንት ፊጀል ቤት አካባቢ የሚገኝ ለሰካሪ ላይ የተሰራ እጅግ ዘመናዊ ተደርጎ ተሰራ ጂ ፕላስ ቱ ቆንጆ ቤት ነው እየላችሁ የቀረብኩት ግቢ ሁለት መኪና፣ ሶስት መኪና ማቆም የሚችል ግቢ ያለው ፊጀል ቤት ኮምፓውንድ ውስጥ ይገኛል ማለት ነው። ይሄ ቤት እንግዲህ ሳሎኑ ግራውንድ ላይ እናገኛለን። በጣም ሰፊ ሳሎን አለው። ሰፋፊ መኝታ ቤቶች አሉት ማለት ነው። በአጠቃላይ ወደ ስምንት መኝታ ቤቶች አሉ። ሰርቪስ ላይም ሶስት ክፍሎች እናገኛለን ማለት ነው። ሳሚት ፍየል ቤት አካባቢ ይገኛል። ከአስፓልት ግልባጭ ላይ ነው። ኮምፓውንድ ውስጥ ይገኛል ማለት ነው። የዚህ ቤት ዋጋ እንግዲህ ስልሳ ሚሊዮን እየተጠራ ነው። ሁለት መቶ አምሳ ካሪ ላይ ነው ወሳኝ ገዥ ካለ ቀርቦ መነጋገር ይችላል ማለት ነው። ሳምንት ፊጀል ቤት እንግዲህ እጅግ የለማ ሰፈር ነው። ይህንን ቤት መግዛት የሚፈልግ ሰው ካለ እንግዲህ መጀመሪያ ላይ እንደነገርኳችሁ ስልክ ቁጥሬ መጨረሻ ላይ የምታገኙት ይሆናል። በሰባተኛ ደረጃ ይዤላቸው የቀረብኩት ሳሚት ፍየል ቤት ሀያ ሜትር አካባቢ የሚገኘው 250 ካሬ ላይ የተሰራ ዘመናዊ ቪላ ቤት ይዤላቸው ነው የቀረብኩት። ግቢ አራት መኪና አምስት መኪና ማቆም የሚችል ግቢ ያለው በጣም ዘመናዊ ቤት ተደርገው ነው የተሰራ። ፍየል ቤት ሀያ ሜትር አካባቢ ይገኛል ማለት ነው። ኮምፓውንድ ውስጥ ይገኛል። ለአስፋልት በጣም ቅርብ ነው። ሳሎኑም በጣም ሰፊ ነው። ኦፕን ኪችን አለው። ሁለት ክችን አለው እንግዲህ አንዱ ኦፕን ኪችን እና ክሎዝድ ኪችን አለው። ዋና ቤቱ ላይ ሶስት መኝታ ቤት አለው። ሰርቪሱ ላይ ሁለት መኝታ ቤት አለው። አጠቃላይ ሶስት መታጠቢያ ቤት አለው ማለት ነው። ሳሚት ፍየል ቤት አያም አካባቢ ይገኛል ማለት ነው። የዚህ ቤት ዋጋ 24 ሚሊዮን እየተጠራ ነው። ወሳኝ ይገኛል ቀርቦ መነጋገር ይችላል ማለት ነው። ሰፈሩ እጅግ በጣም እየለማ ሰፈር ነው። ፍየል ቤት እንግዲህ በጣም ቆንጆ ሰፈር ተብሎ የምታሰብ ሰፈር ነው። ስምንተኛ ደረጃ እየላቸው የቀረብኩት ሳሚት ፔፕሲ አካባቢ የሚገኝ ሁለት መቶ አራት ካሬ ላይ የተሰራ እጅግ ዘመናዊ ተደርገው የተሰራ ቪላ ቤት ነው እየላቸው የቀረብኩት። ግቢ ሁለት መኪና፣ ሶስት መኪና ማቆም የሚችል ግቢ አለ። ሳሚት ፔፕሲ የሰት አደጋ ተብሎ የሚጠራበት ሰፈር ይገኛል ማለት ነው። ሳሎኑም በጣም ሰፊ ሳሎን አሉ። ዋና ቤቱ ላይ ሶስት መኝታ ና ሰርቢስ ላይ ሁለት መኝታ አሉ በጠቃላይ ወደ አራት መታጠባ ቤት አለው ማለት ነው። በአጠቃላይ ሳሎኑ እንግዲህ ይህን ይመስላል። ሁለት ክችን አለው፣ አንዱ ኦፕን ክችን እና ክሎዝድ ክችን። እዚጋር የምትመለከቱት እዚህ ጋር ኦፕን ክችን ነው። ማስተር ቤድሩም በጣም ሰፊ ነው። እንግዲህ ኮሊደሩም በጣም ሰፊ ነው። እዚህ ጋር የምናገኘው ማስተር ቤድሩሙን እናገኛለን ማለት ነው። የራሱ ቁምሳጥን አለው። ሶስት መኝታ ቤቶች ቁምሳጥን አላቸው ማለት ነው። መታጠባ ቤት ውስጥ ላይ አለው ማለት ነው። የማስተር ቤድሩሙ ሌላ እንግዲህ ኮመን መታጠቢያ ቤት ነው ያላቸው። 20 ሚሊዮን ብር ይጠራል። ወሰን ቀልቦ መደራደር ይችላል። በዘጠነኛ ደረጃ እየላችሁ የቀረብኩት አያት ጊፍት ሪል ስቴት አካባቢ የሚገኝ ጂ ፕላስ 3 ቤት ነው። እየላችሁ የቀረብኩት አያት ጊፍት ሪልስቴት አካባቢ ይገኛል። ኮምፓውንድ ውስጥ ይገኛል። እንግዲህ ይሄ ቤት መቶ ሀምሳ ካሪ ሜትር ላይ የተሰራ ቤት ነው ግቢ ሁለት መኪና ማቆም የሚችል ግቢ አለው ሳሎን ሁለት ሳሎን አለው ማለት ነው ግራውንድ ላይ ሚኒ ሳሎን እናገኛለን ዋና ሳሎኑ አንደኛ ፎቅ ላይ የምናገኝ ይሆናል ማለት ነው የዚህ ቤት ዋጋ እንግዲህ በጣም ቅናሽ ተብሎ የሚታሰብ ቤት ነው ቤቱም በጣም ቆንጆ ቤት ነው ማንም ያልኖረበት ቤት ነው ማለት ነው አያት ጊፍት ሪል ስቴት አካባቢ ይገኛል። በባንክም እንግዲህ ይሸጣል ማለት ነው። ባንክ አስር ሚሊዮን ብር አለበት። በአጠቃላይ 35 ሚሊዮን ብር እየተጠራ ነው። አስር ሚሊዮኑን ወደ ራሳችሁ አዙራችሁ ሌላ ቀሪውን ከፍላችሁ መግዛት ትችላላችሁ ማለት ነው። እጅግ በጣም ቆንጆ ቤት ነው። እዚህ ጋር የምትመለከቱት እንግዲህ ሳሎኑ ነው። የግራውንዱ ሳሎኑ ነው። ተጨማሪ ሳሎን አንደኛ ፍሎር ላይ አለው ማለት ነው። በጣም ቆንጆ ተደርገው የተሰራ ቤት ነው። በአጠቃላይ ወደ ሰባት መኝታ ቤቶች አሉት ማለት ነው። ይሄ ቤት የተጠቀሙት ማቴሪያል በጣም ቆንጆ ማቴሪያል ነው የተጠቀሙት። ከስራ ምክ ጀምሮ ሳርብሱ ላይ እንግዲህ ወደ ሁለት መኝታ ቤቶች አሉ። እዚህ ጋር የምትመለከቱት እንግዲህ የአንደኛ ፍሎር ላይ የሚገኝ ሳሎኑ ነው። ሳሎኑ እንግዲህ ይህንን ይመስላል። በጣም ቆንጆ ተደርገው የተሰራ ሳሎን ነው። የራሱ በረንዳም አለው። ሰፈሩ እጅግ የለማ ሰፈር ውስጥ ይገኛል ማለት ነው። አምፖሎቹም እንግዲህ በጣም አሪፍ ተብሎ ውድ ተብሎ የምታሰብ አምፖሎችን ነው የተጠቀሙት። የራሱ ኦፕን ክችን ነው እንግዲህ እዚህ ጋር የምትመለከቱት ያለው ው ነው። አያት ኮምፓውንድ ውስጥ ይገኛል። የዚህ ቤት ዋጋ እንግዲህ በአጠቃላይ 35 ሚሊዮን ብር ይጠራል። በባንክም በካሽም መግዛት ይቻላል ማለት ነው አስረኛ ደረጃ እየላችሁ የቀረብኩት ሳሚት ፔፕሲ ሪፍት ቫሊ ተብሎ የሚጠራበት አካባቢ ሰፈር የሚገኝ ጂ ፕላስ ስሪ እጅግ ዘመን የተደረገው የተሰራ መቶ ሰባ አምስት ካሬ የተሰራ ቆንጆ ቤት ነው እያላችሁ የቀረብኩት። ግቢ ሁለት መኪና ማቆም የሚችል ግቢ አሉ። ሳሎን እንግዲህ ሁለት ሳሎን አለው። እዚህ ጋር የምትመለከቱት የግራውንዱ ሳሎን ነው። ይሄኛው ክሎዝድ ኪችን ነው ማለት ነው። ወደ ሰርቪስ መውጫ ላይ ነው። እዚህ ጋር ሰርቪሱ ላይ ደግሞ አንድ ክፍል እናገኛለን ማለት ነው። በአጠቃላይ እንግዲህ ሁለት ሳሎን አለው። ወደ ስምንት መኝታ ቤቶች አሉ። ሰፈሩ እጅግ የለማ ሰፈር ነው። ለአስፋልት እጅግ በጣም ቅርብ ነው። ከአስፋልት ግልባጭ ነው። ኮምፓውንድ ውስጥ ይገኛል ማለት ነው። እዚህ ጋር የምትመለከቱት ሁለተኛ ሳሎኑ ነው። እንግዲህ ሳሎኑ ሁለተኛ ሳሎኑ ኦፕን ክችን አለው ክሎዝድ ክችንም አለው። ይሄ ቤት እንግዲህ በአጠቃላይ ሁሉ ነገር የተሟላላት ቤት ነው። ቤቱ እንግዲህ ካሜራም አለው ማለት ነው። ዙረው ካሜራም ተገጥሞለታል። እንግዲህ መግጠም አያስፈልግም ካሜራ። በአጠቃላይ 8 መኝታ ቤት አለው ብያችኋለሁ። ሳሚት ፔፕ አካባቢ ይገኛል። 175 ካሬ ላይ የተሰራ ነው። የዚህ ቤት ዋጋ እንግዲህ 60 ሚሊዮን ብር ይጠራል። ወሳኝ ገዢ ጋር ቀርቦ መነጋገር ይችላል ማለት ነው። ቤቱ በጣም ዘመናዊ ተደርጎ የተሰራ ቤት ነው። በአንደኛ ደረጃ እይላቸው የቀረብኩት ሳሚት ሁለተኛ በር ኖርል ስቴት ወይ ደግሞ መከላከያ ተብሎ የሚጠራበት ሰፈር አካባቢ የሚገኝ 250 ጋር ላይ ተሰራ ቆንጆ ቪላ ቤት ነው እየላቸው የቀረብኩት። ግቢ ሁለ መኪና ማቆም የሚችል ግቢ አለ። ሳሎኑም በጣም ሰፊ ሳሎን አለ። ዋና ቤቱ ላይ ሶስት መኝታ ቤት አለ። ሶስት ማኝታ ቤት እየራሳቸው መተጣባ ቤት አላቸው። ሳሚት ሁለተኛ በር አካባቢ ይገኛል ማለት ነው። ከሰርቪሱ ላይ ሁለት መኝታ ቤቶች አለው፣ ሰፋፊ ሁለት ክችን አለው ኦፕን ክችን እና ክሎስድ ክችን አለው። የዚህ ቤት ዋጋ በጣም ቅናሽ ተብሎ የሚታሰብ ቤት ነው። ሀያ ሶስት ሚሊዮን ብር ይጠራል። ወሳኝ ገዥ ካለ ቀርቦ መነጋገር ይችላል ማለት ነው። ካሬ ሁለት መቶ ሀምሳ ካሬ ነው ብያቸው፣ ለአስፋልትም እጅግ በጣም ቅርብ ነው፣ ኮምፓውንድ ውስጥ ነው የሚገኘው።